እሺ ቤተሰቦች እንግዲህ በዛሬ ትምህርታችን የተወሰኑ የአማርኛ ፊደላቶችን እንጽፋለን። እንግዲህ ከተጻፉ የአማርኛ ፊደላቶች ውስጥ ደግሞ የተወሰኑ ቃላቶችን አብረን እንመሰርታለን ማለት ነው። ለዛም እንዲሆነን እንግዲህ እዚች ላይ ላስምርበት። መጀመሪያ ያው ወደ ከዚህ በታች ቃላቶችን እንመሰርታለን፣ ከዚህ ጋር ደግሞ ፊደላቶችን እንጽፋለን ማለት ነው። እንግዲህ እስኪ ፊደላ መጀመሪያ የአንደኛ ፊደላቶችን እንጽፋለን። ለምሳሌ ሃ

ፀ ፀ ከዛ እነዚህ ፊደሎች የመጀመሪያ ፊደሎች ናቸው። እሺ ከዛ ደግሞ ሁለተኛ ፊደሎችን እንሰራለን። ለምሳሌ ሁ ሁ ሉ ሙ ያው ሁ አለች አመርኋ እሷ እንተዋታል ሙ ሱ ሩ ሱ ሹ ቁ

አሁንም ጹ ፉ ፉ ዩ ኦኬ። እንግዲህ በዛሬ ቪዲዮአችን የምናየው እነዚህ በጥቁር የተጻፉት አንደኛ ፊደሎች ናቸው። በቀይ የተጻፉት ደግሞ ሁለተኛ ፊደሎች ናቸው። ያው በትናንት ቪዲዮ ምን ሚል ነበር የሰራውላችሁ በአንደኛ ፊደላቶች ማለት በዋናነት እንዴት መማር እንዳለባችሁ ነው ያስተማርኳችሁ። እንዴት መማር እንዳለባችሁ ትችላችሁ። እንግዲህ የአማርኛ ፊደል ሰባት ወደ ጎን፣ ሰባት ወደ ታች ደግሞ ሰላሳ አራት እንደሆኑ ነግሬያችሁ ነበረ ማለት ነው። ስለዚህ በእነሱ ላይ ተመስርታችሁ መጀመሪያ ይህን ቴክኒክ ከያዛችሁ በኋላ ቀስ ብላችሁ በሂደት መጻፍና ማንበብ ትችላላችሁ ማለት ነው። ግን አንዳንድ ተማሪዎች ምን ታደርጋላችሁ መሰላችሁ? ፊደላት ላይ ብቻ የምትከርሙ ልጆች አላችሁ። ፊደላት ላይ ብቻ መክረም የለባችሁም። ሁሉንም እኩል ማስኬሄድ አለባችሁ። ፊደላሶችን ታነባላችሁ። ካነበባችሁት ላይ እዛው ላይ ማለት ነው ጊዜ ሳትሰጡ እያነበባችሁ መጻፍ እዛው ሁለቱንም እኩል ፕራክቲስ ማድረግ አለባችሁ ማለት ነው። እንደዛ ካላደርጋችሁ ተስፋ ትቆርጣላችሁ። ሁሉን አንዴ ማስታወሳት አትችሉም ማለት ነው። ስለዚህ እየጻፋችሁ መሆን አለበት ማለት ነው። ስለዚህ እንግዲህ አሁን እዚህ ከጻፍናቸው ላይ ቃላቶችን እንመሰረታለን። ለምሳሌ ለሚል አለ እዚህ ላይ ለለ ቀ ከዛ መ እነዚህን ቃሎች አወጣሉ። ከዚህ ላይ ካነበብኩት ላይ ማለት ነው። አይ ቲንክ አንዴ ልበልላችሁ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ ኘ እንላለን ከዛ አ ከ ሀ ወ አ ዘ ዣ የ ደጀ ገ ጠ ጨ ኦኬ፣ ከዛ ፀ ፈ ፐ እነዚህ የአንደኛ ፊደሎች ናቸው። በቁጥር ስንት ናቸው? አንድ ሁለት ሦስት 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 አይ ቲንክ እዚህ ላይ ስቆጥር የትኛውን ነው የቆጠርኩት የትኛውን ድጋሜ ነው የቆጠርኩት ስለዚህ 30 ሳይሆን ያው እስከዚህ 30 እንለዋለን 31 32 33 34 ይሆናል ማለት ነው። ኦኬ ስለዚህ የመጀመሪያ ፊደሎች 34 ናቸው። እነዚህ በቀይ እየተጻፉት ለእነዚህ ሁለተኛ ላይ የምንጽፋቸው ወደ ጎን ከሚጻፉት ውስጥ ሁለተኛዎቹ ናቸው ማለት ነው። ሶ እንግዲህ ወደ ቃላት መስራታው ስንመለስ ኦኬ፣ እነዚህም ላንበብላችሁ ሁ ሉ ሙ ሱ ሩ ሱ ሹ ቁ ቡ ቱ ቹ ሁ ኑ ኙ ኡ ኩ ሁ ዉ ኡ ዙ ዩ ዱ ጁ ጉ ጡ ከዛስ ጩ ኡ ጹ ጹ ፉ ፑ ቡ እንላለን ማለት ነው። ኦኬ። እንግዲህ ቃላት ለመመስረት ለ ቀ መ ብያለሁ። ለቀመ የሚል ሊሆን ይችላል። እስኪ ይህን በመፈወስ ይህን በመፈወስ ሌላ ቃል መመስረት እችላለሁ ወይስ አልችልም? እንሞክረው። ለቀመ ይላል። ቀ ለመ ማለት እችላለሁ። አያችሁ ቦታ በመቀየር ማለት ነው። ቀን መጀመሪያ ልጻፋት፣ ቀ ከዛ ለን በመሀል ልጻፋት፣ ከዛ መ በነበረችበት በዛው ልጻፋት። ምን ይሆናል? ለቀመ የሚለው ቀለመ ይሆናል ማለት ነው። ቀለመ ይሆናል። ስለ ኦ ይህን መ ይሆናል ማለት ነው። ቀለመ ይሆናል። ኦኬ፣ ስለዚህ አንድ ቃል ተገለባብጦ ሲጻፍ በራሱ ሌላ አዲስ ትርጉም ይሰጣል ማለት ነው። ለቀመ ኦኬ። ሌላ መዘዘ ማለት ብፈልግ አሁን መ የቅድሟን አንቺ ልጠቀምና ዘን ደግሞ ሁለቴ ብጽፋት መዘዘ ምን ሚል ቃል አወጣለሁ ማለት ነው። መ ዘ ዘ ሁለቴ፣ ዘን ሁለቴ በመጻፍ መዘዘ ማለት እችላለሁ። ሌላው ከ ከረመ መ እንዳለ በዚሁ ትጻፍና ከረመ ማለትም ይቻላል። እስኪ እዚህ ላይ ደግሞ ከረመ ከረመ። ያው እንግዲህ እንዳልኳችሁ ነው ሁሌ ፊደል ካጠናችሁ በኋላ ቀጥሎ ማድረግ ያለባችሁ ነገር ቢኖር ቃላት መመስረት ነው እንደዛ ካልሆነ ሁሌ በመርሳት ትቸገራላችሁ ማለት ነው ኦኬ ከረመ ይላል አሁን ይሄኛውን ይሄኛውን በመቀያየር ቦታ በመቀያየር የሆነ አዲስ ትርጉም የሚሰጥ ሌላ ቃል መመስረት ይችላሉ ለምሳሌ ከረመ ይላል መከረብ አረጋውስ መን መጀመሪያ ልጻፋት መ ከዛ ከን ከመሃል ልጻፋት ከ ከዛ ረ በመጨረሻ ልጻፋት መከረ፣ መከረ ይሆናል። እሺ ከረ መ ብለናል። መረከ ይሄ መረከ አይሆንም። ስለዚህ እሺ ከሁለተኛ ፊደሎች ደግሞ እንምረጥ። እስኪ ከሁለተኛ ፊደሎች ለምሳሌ ሰ የመጀመሪያ ፊደል እንውሰድ። ሰ ማለት ይቺ ሰን እንውሰድ እና ረ ደግሞ ሩ አለ ሰሩ ማለት እችላለሁ ማለት ነው። ሰ ሩ ሰሩ ብዬ መጻፍ እችላለሁ። ከሁለተኛ ፊደሎች ከዛ ሱ ብዬ ደግሞ ሱ በሚለው ምናልባት ኦኬ፣ በሉ ማለት ይችላል። በሉ በ እዚ ጋለ በ የሉ ቤት ደግሞ እዚ ላይ አለ ለይ ሁለተኛ ማለት በሉ። ኦኬ፣ ሶስት ሶስት ከጻፍ እዚ ላይ ልጻፍ በላለው። ከዛ ደግሞ ሉ ይሄ አንደኛ ፊደል ነው። ይሄ ሁለተኛ ፊደል ነው ማለት ነው። በሉ ብዬ መጻፍ እችላለሁ። ከዛስ ቀቡ ባለትስ እቺ ቡ ነች አይደለ? ቀደሙ እዚህ ላይ ያለች ቀ ቡ ብዬ መጻፍ እችላለሁ። ቀ ቡ ቀቡ ማለት ይቻላል ማለት ነው። ከዛስ ምናልባትም ሌላ አሉ ማለት አይቻልም። አ ከዚህ እንፈልጋት እቺ ቶ እዚህ ጋር አ ይችን እንጽፋለን ሉ ደግሞ እዚህ ጋር ይህን ራሱን ድጋሜ እንጻፈው ማለት ነው። አሉ አሉ አሉ የሚለው ተናገሩ ማለትም ይሆናል። እንትና እንደዚህ ብለው አሉ ማለት ይሆናል። ሌላኛው ደግሞ አሉ ይኖራሉ ማለት ነው። አሉ ጠብቆና ላልቶ ሁለት ትርጉም የሚሰጥ ቃል እናወጣለን ማለት ነው። ሌላኛው እስኪ እዚህ ላይ እስኪ ቃል በመቀያየር ትርጉም ማምጣት ይቻላል። ሌላም አሉ ይሄኛው አይሆንም። ቀቡ የሚለው ግን በቀቡ ሚለው ቀቡኗ በቁ ብለን ይሄኛው ቡ ነው በን ከዚህኛው እንወስዳለን። በሚለው ይችን እንወስዳለን። በ ከቀቤት ደግሞ ቁን እንወስዳለን ማለት ነው። ቁ በቁ ብለን መጻፍ እንችላለን። ከዚያስ፣ እሺ ተቹ ማለት አይቻልም። ተቹ ተቹ፣ ኦኬ፣ ተቹ ለማለት ደግሞ ተ ማለት የታለች መስላችሁ? ተ ማለት ይሄው ተቹ ማለት ደግሞ ከዚህ ከሁለተኛ ፊደሎች ነው የምትገኘው። እቹነት እዚህ ጋር ማለት ስለዚህ፣ ተቹ ተቹ ማለት ትችላላችሁ። ተቹ ማለት ትችላላችሁ። ከዛስ፣ ከዛ አየ ማለት ብትፈልጉ፣ አን እና የን በመጠቀም አየ ማለት ትችላላችሁ። እንደዚህ አ አየ ማለት ትችላላችሁ። እሺ ከዛ ደግሞ የመጨረሻ እችን እንሙላት። ምን ማለት ይችላል? ኑ ብቻው ኑ የምትለዋ ፊደል ቃል መሆን ትችላለች። ኑ ኑ ማለት ይሆናል። ከዛ ምን ማለት ይችላል? ኦኬ እሺ። ጀመረ ብዬ መጻፍ እችላለሁ። ረጅም ቃል ጻፍላችሁ። ጀ መረ በእርግጥ ያው ጀመረ። ጀ ማለት የቷ ነች? ይቺ ነች። እዚህ ላይ ጀ፣ ሌላኛው መ ነው። እዚህ ጋ መ፣ ከዚያ ረ፣ እዚህ ላይ ያለችው ረ፣ በአንድ ላይ ጀመረ። መረ ከዛ ሌላ አንድ ቃል ልፈልግላችሁ። ጠረጠረ ብዬ ተደጋጋሚ ቃሎችን ልጻው። ጠረ ድጋሜ ጠረጠረ ጠረ ምን ይሆናል? ጠረ ጠረ ይሆናል ማለት ነው። ስለዚህ እነዚህ ፊደሎች አሉ፣ ከዚህ ደግሞ ቃሎችን መስርተናል ማለት ነው። እንግዲህ እንደዚህ አይነት ቪዲዮዎችን በተደጋጋሚ እንሰራለን። ምክንያቱም ብዙ ልጆች ወደውት ስራልን ብለው ስለሆነ የጀመርኩላችሁ። እናንተም እንዳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ፣ ምክንያቱም አዲስ ስለቅ እንዲደርሳችሁ ማለት ነው። ላይክ ማድረጋችሁን፣ ሀሳብ አስተያየት ካላችሁም ደግሞ ኮመንቱ ላይ ማስቀመጥ እችላላችሁ። ከዚያ ውጭ ደግሞ ቴሌግራም ግሩፕ አለን ቴሌግራም ግሩፕ እና ቻናል ላይ ገብታችሁ ጓደኞችን ማፍራት ትችላላችሁ። ከዛ በላይ ግን በሳምንት አምስት ቀን በቀን አንዳንድ ሰዓት መማር ከፈለጋችሁ በሳምንት አምስት ቀን በቀን አንዳንድ ሰዓት እያስተማርን ተማሪዎችን በአጭር ጊዜ መጻፍና ማንበብ እንዲችሉ እያገዝናቸው እንገኛለን። እሱን ማድረግ ትችላላችሁ። በውስጥ መስመር በዋትሳፕ በኢሞ በቴሌግራም እንገኛለን ማለት ነው። እንዲሁም ሜሴንጀር ላይ ማናገር ትችላላችሁ ማለት ነው። ለዛሬ ያለን ቆይታ ይሄን ይመስላል። እስከዚህ ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው